ለ እግ ለ እሰግለቂ ሶስት ጊዜ እሰግድልሻለሁ እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫቡላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የተፋ በጋ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ መቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የዋን ስኖ የሚጎዳ ማሰሪዋ ባንቺ የተቆጠረላት መቤቴ ማርያም የተቆረጠላት መቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ መቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን መቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባሪ እግዚአብሔር በአንቺ ባሪ ከአንቺ ይወለድ ዘንድ የወደደሽ መቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእምናን ወንጌልን የማስተምርለት የጌታ እናቱ መቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማየተ መድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽው መቤቴ ማርያም ሆይ ደስ ይበልሽ። ማየተ መድንግልናሽ ሳይለወጥ ሳይለወጥ ንጉሥ ክርስቶስን የወለድሽ መቤቴ ማርያም ሆይ ደስ ይበልሽ። ማየተ መድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ መቤቴ ማርያም ሆይ ሰላምታ ይገባሻ። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባህሪ ሽድ ባህሪ አደርጉ ባለሟልነትን አግኝተሻልና፣ እመቤቴ ማርያም ሆይ ሰላምታ ይገባሻ። እኛ ከምንወደው እሱም ከሚወደድ ልጅ ኃጢአታችን አስተሰሪልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት የደረብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ድንቅ ተአምር ነው። የቅዱሳን ረድ የሚሆን አንድ ጎልማሳ እንደነበረ ተነገረ። እሱም የዕለት ዕለት ምግባቸውን እያሰበ ያዝን ነበረ። ከዕለታት በአንድ ቀን የቅዱሳን ምግባቸው ባለቀ ጊዜ አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ ደክመው ሳለ መስገድ አይቻላቸውም እና እኚህን ቅዱሳን የምመግባቸው በረከት ስጭኝ፣ እያለ የክብርት እመቤታችንን ስል ይለምናት ዘንድ ተነስቶ ሄደ። ስለዚህም ሐዋርያት በረሃብ ከመሞት በጦር መሞት ይሻላል ብለዋልና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችን ቅዱሳን ተሰብስበው ወዳሉበት በመጣሽ ጊዜ የክርስቶስ ተገዢዎች ፍቅር ይገባቸዋል፣ ተጠራጣሪዎች አትሁኑ አለቻቸው። ተጠራጣሪ ከፀጋ እግዚአብሔር ይራቅ ነውና፣ ይህን ተናግራ ከአይናቸው ተሰወረች። ያን ጊዜም እንደ ስርዓታቸው ወደ ጸሎት ተነስተው ሄዱ። ጸሎታቸውንም ጨርሰው ወደ ስራቸው ሄዱ። በዘጠኝ ሰዓትም ወደ የቤታቸው ገብተው የወይን ስልቻ፣ ስንዴም፣ ገብስም፣ ምስርም በየአይነቱ የሚበሉትን የሚጠጡትን ሁሉ አገኙ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችን ካደረገችው ከዚህ ጣምር የተነሳ ያን ጊዜ አደነቁ። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን። ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን መልአከ አርያም ቆሞስ አባ ገብረ ሥላሴ እርሳው የዚህ ታላቅ ደብር አስተዳዳሪ ካህናተ ቤተ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መምህራነ ወንጌል በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት ጭምር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም በሆነ በተቀደሰ ሃይማኖታዊ ሰላምታ ሰላም ላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አቤን ጊዜን ለፍጡር የፈጠረ ከጊዜ በፊት ያለ ጊዜ ነበረ። የፈጠረውን ጊዜ አሳልፎ ለዘላለም በክብር በጌትነት የሚኖር ሀያው ገና ነው። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የደ

ፈጣግተፈጣችግውድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘና ሚካኤል ምትኩ የሰበካ ጉባኤያችን ምክትል ሊቀመንበር አባቶች፣ ካህናት፣ ዲያቆናት በዚህ ቅዱስ ስፍራ ከተለያየ ቦታ የተሰበሰባችሁ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሁላችንንም በቸርነቱ በምረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ሁላችንም እዚህ መተን እንድንማር ቡራኬ እንድናገኝ በረከትን ይዘን ወደ ቤታችን እንድንሄድ እግዚአብሔር ፈቅዶልን የመጣ ነው ማለት ነው። እግዚአብሔር ባይፈቅድልን ኖሮ እዚህ አንገኝም። እግዚአብሔር ጤናችንን ሰጥቶ ሰላማችንን ሰጥቶ ሀሳባችን ሳይሰረቅ ሌላ የሚበልጥብን ነገር አለ ብለን ሳናስብ የሚበልጥብን ይሄ ነው ብለን እንድንመጣ እግዚአብሔር ፈቅዶልናል ማለት ነው። እግዚአብሔር ፈቅዶልን ከመጣም በኋላ ደግሞ በተማርነው ትምህርት መሠረት ምን ማድረግ አለብን የሚለውን በተገቢው ሁኔታ በሚገባ ሁላችንም በቀላሉ ልንረዳው በምንችለው መልኩ የዕለቱ መምህር በእውነት አስተምረው አስተምረውናል። እንግዲህ ሲያስተምሮን እጅግ በጣም በሚገርም በሚያስደንቅ መልኩ ስናዳምጥ ነበረ። ስለዚህ አንድ የሆኑ ሰው መለወጥ ስለማይቻል ቀስ በቀስ ሁላችንም እውነቱን እየተረዳንና እያወቅን ሰው በሥጋ እንደሚያርገው እንደሚወፍረው ሁሉ በመንፈሳዊ ሕይወትም ከእለት ወደ እለት ዛሬ ሳንሰራው የቀረንውን ነገር እንደምንሰራው ከዚያም በኋላ የቀረንን ነገር እንዲህ እያል ነው ስንወርቅ እየተነሳን ያለ ፈተና መኖር አይቻልም። የዓለም ሁሉ ጣጣ ተነግሮ ስለማያውቅ የሆነ ሆኖ ከሰኞ እስከ ዓርብ ድረስ ስንሰራ የሚያጋጥመንን ችግር ፈተና ዛሬ ደግሞ ሰብሰብ ብለን ንስሓ እየገባን ራሳችንን እያየን ሁሌ እየወደቁ ከመኖር እንድንድን ነው ዋናው ማለት ነውና እንግዲህ በእውነቱ ዋናው መምህራችን ካስተማሩ በኋላ ይህንን የመሰለ ያማረ የሰመረ እጅግ በጣም የተወደደ በሚያምረው አንደበታቸው በሚጣፍጠው ንግግራቸው ልዩ የሆነ በሆነ መልክ አስተምረውናል። እንግዲህ እግዚአብሔር አምላካችን ሰሚ ብቻ ሳንሆን ፈጻሚዎች እንድንሆን እግዚአብሔር አምላካችን ይርዳል። ሁላችንም ምሌላችንን ሰብስበን አብረን በጋራ እንጸልያለን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በቸርነትን በምረት እንደ በደላችን እንደ አጢአታችን ሳይሆን በአንተ ቸርነትና ምረት በደላችንን አጢአታችንን ሁሉ ይቅር ይበለን። እግዚአብሔር አምላካችን ቅድስት አገራችንን ኢትዮጵያን ይጠብቅልን።

ማድረጋቸው በአንድ ልጅ በጌታችን መምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት የዛሜዮንካት ቅድስት ቤተክርስቲያንን ጠብቃ ለነገሥታት፣ ለመኳንንት ለምፅ ወገንና ቅዱስ ለወደዝህ ማደሪያት ወንዘን የጠራት በዚች ቅዱስ ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁ ትናትታችሁን ይቅር ይበላችሁ።